ሰላም፣ ሰላም ጤና ይስጥልኝ። ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ሰኞ ህዳር 8 2018 የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በስፐርታክስ ደግፉ። በጋት የውሎ ፕሮግራማችን ተመሳሳይ አጫጭር መረጃዎችን አድርሼ ነበረ ምናልባት በስራም በተለያየ ምክንያትም ካላያችሁት ካላዳመጣችሁት ትከታተሉ ደስ ይለኛል። በዚህ አጭር ፕሮግራማችን ሶስት ጉዳዮችን ወደ እናንተ አድርሳለሁ። አንደኛ የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት ለሚካሄደው ሰባተኛው ሀገራዊ ምርጫ ዝግጅቱን እያደረገ ነው። ቅድመ ዝግጅቱ ምርጫው ሆፕ ፉሊ ግንቦት ላይ የሚካሄድ ይሆናል። ኦፍኮርስ ለዚያ የሚሆን ትክክለኛ የጊዜ ስኬጁል የሚዘጋጅለት ነው የሚሆነው። በዚህም ጥሪ አድርጓል ለፖለቲካ ፓርቲዎች እጩዎቻችሁን አስመዝግቡ፣ የመወዳደሪያ ምርጫ ምልክቶቻችሁን በአዲስ የምትፈልጉ ከሆነ በአዲስ ምልክቶቻችሁን አሳውቁን፣ አሊያ በስድስተኛው አገራዊ ምርጫ ውድድር ወይም ፍክክር ወቅት የተጠቀማችሁበትን ቅድሚያ ለእናንተ ይሰጣችኋል በሚል አሳውቋል። ፖርትል ምንድን ነው? አድሬስ ማስፈንጠሪያ ማስቀምጠዋል። ምናልባት በግል ለሚወዳደሩ ደግሞ ፓርቲዎችን ነው እንዲያሳውቁ የተጠየቀው። በግል ደግሞ በቀጣይ ተመሳሳይ ማስፈንጠሪያ የሚዘጋጅ እና በዛ ላይ የሚያመለክቱ ይሆናል ማለት ነው። አመልካቾች እንግዲህ በሰባተኛው ጠቅላላ ሀገራዊ ምርጫ ለመወዳደር ለሚወዳደሩ ሶሪ ፖለቲካ ፓርቲዎች የተደረገ ጥሪ ይላል። በነገራችን ላይ የኢትዮጵያ ብሔራዊ ምርጫ ቦርድ አዋጅ አንድ ፓርቲ ለሁለት ተከታታይ ምርጫ ካልተወዳደረ ፈቃዱ ይሰረዛል ይላል። በዚህ ረገድ ለምሳሌ ኦፌኮ በስድስተኛው ሀገራዊ ምርጫ አልተወዳደረም፣ ኦነግ በስድስተኛው ሀገራዊ ምርጫ አልተወዳደረም። ሌሎችም ካሉ ምናልባት ከታች መጥቀስ ትችላላችሁ። በዚህ ካልተወዳደሩ አውቶማቲካሌ ከምርጫው ማግስት የሚሰረዙ ነው የሚሆኑት ማለት ነው እና አንዳንዶቹ የእናቴ መቀነት አደናቀፈኝ የሚል ከወዲሁ እንዲህ ቢሆን እንዲሆን ፓርቲዎች መግለጫ እያወጡ ስለሆነ ማለት ነው ልክ ንዌስ እንደ ፕሪቴክስት ሽፋን የማስቀመጥ ነገር አለ ኦፍኮርስ፣ ያንን ቢያደርጉም ምርጫውን ለማሟሟቂያ እንደ አላርሙ ነው ያገለግሉ ይሆናል። ከዛ ባለፈ ግን ያለውን አዋጁን በደም ሲቋቋሙ የሚያውቁት ይመስለኛል። ኤኒዌይስ የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓመተ ምህረት በሚያካሂደው ሰባተኛው ጠቅላላ ምርጫ ላይ የምትወዳደሩ ፖለቲካ ፓርቲዎች እጩዎቻችሁንና ቦርዱ ባበለጸገው ሲስተም ተጠቅማችሁ የምትመዘገቡ ሲሆን ይህን ምዝገባ ለማከናወን የሚያስችላቸውን አስፈላጊ የሆኑ መረጃዎችን ከታች በተቀመጠው ማስፈንጠሪያ አማካኝነት የቀረቡ የመሙያ ቅጾችን በማውረድ በተጠየቀው መሰረት ሞልታችሁ ከህዳር 8 እስከ ህዳር 23 ቀን 2018 ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን ታቀርቡ ቦርዱ ያሳውቃል ይላል። ማስታወሻ በስድስተኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ መጠቀም ቀዳሚ መብት አላቸው። ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ የሚችሉ ሲሆን በአማራጭም ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ ይችላሉ። ቦርዱ ያቀርባሉ። ስለዚህ ይሄ ይሆነኛል የሚለውንም መውሰድ ይችላሉ ማለት ነው። አስቀድሜ እንደነገርኳቸው የግልጮች ምዝገባ ቦርዱ ባበለጸገው መተግበሪያ የሚከናወን ሲሆን የሚጀመርበት ጊዜ በተመለከተ ቦርዱ በቀጣይ ይፋ የሚያደርግ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ህዳር 8 ቀን 2018 ያወጣው ነው ማለት ነው እንግዲህ ምርጫ ይካሄዳል አይካሄድም? የሚል በባለፈው በስተወካዮች ምክር ቤት ቀርቦ ነበር፣ እና ክቡር የፌዴራል ጠቅላይ ሚኒስትር እንዳሉት እኛ ኮ ምርጫ አድርገናል። ኮቪድ በኮቪድ ምክንያት ተራዘመ። ያ የኮቪድም ስሜት ሳይለቅ ሀገራዊ ጦርነትም ሆኖ ምርጫ አድርገናል። ምርጫ አይቀርም ባሉት መሰረት የመንግስትም ያው ምርጫን የሚያስፈጽመው አንድ የመንግስት አካል መዋቅር ስለሆነ ገለልተኛ መሆን እንደተጠበቀ ሆኖ ማለት ነው። ሰው በዚህ ሁሉም የፖለቲካ ፓርቲዎች የስልጣን ባለቤት ህዝብ ነው በሚለው አምነው፣ የሚሾምም የሚሽርም ህዝብ ነው፣ ስልጣንም ከህዝብ የሚገኝ ስልጣኑም ደግሞ ለሶሻል ፓወር የሚባለው ለህዝብ የምናገለግልበት ነው። አንድ ተሿሚ አንድ ፓርቲ የህዝብ ስልጣን ሲያገኝ ስልጣኑን ለቡድኑ ወይ ወክለዋለሁ ለሚለው አካል ወይም ለግለሰቦች ሳይሆን ሶሻል ፓወር ልማትን ለማምጣት ብልጽግናን ለማረጋገጥ የኢትዮጵያን ብሔራዊ ጥቅም አገራዊ ጥቅም በዓለም ደግሞ እንደ ሀገር የሚጠበቅብንን በሰላም ሰላም ለማምጣት ኢኮኖሚያዊ ትስስር ፖለቲካዊ ትስስር ለማምጣት ለዚያ የሚያስፈልግ ነው። ዘ ቢሲ ኦፍ ጎቨርንመንት ዝም ብሎ ከዚህ በፊት ክቡር የፌዴራል ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት ልማትን ብልጽግናን ለዜጎች ተጠየቅ የሌለበት ግን ግጭት ብቻ ስፖንሰር የሚያደርግ ግጭት ተገኘ ሲባል እያጨበጨበ ዘሎ እንደሚገባው የሻቢያ መንግስት መሆን አይደለም። መንግስትነት ማለት ሰው መንግስትነት ኃላፊነት ያለበት ተጠያቂነት ያለበት መብትም ግዴታም የሚያስከትል መሆኑ አውቆ የስልጣን ባለቤቱ ህዝብ ነው፣ ህዝብ ይሾማል፣ ህዝብ ይሸራል፣ በሚል ፕሮግራም አዘጋጅተው እኛ ብንመረጥ ይህንን እናደረግላለን፣ ድምፅህን ስጠን፣ ድምፅ ካልተከበረ ደግሞ ድምፅ እንዲከበር ታገል ማለት አንድ ነገር ነው። ገና አስቀድሞ ምርጫውን ተከትሎ ለሚፈጠር ወይ እፈጥረዋለሁ ለሚለው ቀውስ ወኪል ለመሆን የፈለጉ ከአሁኑም የሚያኮበኩቡ አካላት አሉ። እኔ ለነሱ አሁን ያለው ዘመን የኢትዮጵያ ህዝብም፣ አሰራሩም፣ መዋቅሩም፣ ቴክኖሎጂውም ለዚያ የሚመቻ አይመስለኝም። ገና አንዳንዶች ገና ሲያሴሩም የሚታወቅበት ሁኔታ ነው ያለው። የሚል ነገር አለ። ሌላው እንግዲህ በዛሬው ዕለት በሁለተኛ መረጃችን፣ በዛሬው ዕለት ሁለት ወሳኝ የኢትዮጵያ ወሳኝ ሀገራት የሚባሉ እንግዲህ ሁሉም ሀገር ወሳኝ ነው። ነገር ግን በኢትዮጵያ ውጭ ገቢ ንግድ በጉርቢትናም እስከ ዛሬ ባለን ግንኙነትም በተለይ ኢትዮጵያ ላንድ ሎክድ ከሆነችበት ያ ላንድ ሎክድ ደግሞ መጨረሻ ላይ በኢትዮ ኤርትራ ጦርነት በተደመደመበት ማግስት ወሳኝ የኢኮኖሚ አጋራችን ከምንከፍለው መበዝበዙም እንዳለው ነው ጅቡቲ ነች። ሰው በዛሬው ዕለት የኢትዮጵያ መንግስት ባለሙሉ ስልጣን አምባሳደር ባለሙሉ ስልጣን አምባሳደር እና የመንግስት ልዩ መልእክተኛ ሆነው የተሾሙት የቀድሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰቱሉ ዛሬ በጅቡቲ ፕሬዝደንት ጽፈት ቤት ጅቡቲ ሪፐብሊክ ፓላስ ኦፊስ ተገኝተው የሹመት ደብዳቤያቸውን ያቀረቡበት ሁኔታ አለ ለጅቡቲ ፕሬዚዳንት ኢስማኤል ኡመር ጉሌህ። በተመሳሳይ በተለይ ከሪፎርሙ ማግስት ሁላችሁ እንደምታውቁት፣ ከሪፎርሙ ማግስት አንድ ትልቅ ውጤት የተገኘው በኢትዮጵያ የዲፕሎማሲ በኢትዮጵያ ፖለቲካል ኢኮኖሚ አሰላለፍ ውስጥ መካከለኛው ምስራቅን በተለይም ያረቡ ዓለም የኢትዮጵያ የልማት የጸጥታ፣ የደህንነት ዋስትና አጋር ማድረግ ተችሏል። በዚህ ከዩናይትድ አረብ ኤሚሬት ጋራ ወሳኝ የሆነ ጥብቅ የሆነ ግንኙነት ተፈጥሯል። በዛ እየተገኙ ያሉት ከስማርት ሲቲ ግንባታ አንጻር ከፋይናንስ አንጻር በአለም አቀፍ የዲፕሎማሲ ጉዳዮች የኢትዮጵያን እድገት ልማት ብልጽግና የመደገፍ ዩናይትድ አረብ ኤሚሬት ብዙ አስተዋጽኦ እያደረገ ነው። በተለይ በተለይ እንግዲህ በአለም ላይ በአርቲፊሻል ኢንቴሊጀንስ እጅግ ከፍተኛ የሆነ መዋዕለ ንዋይ ኢንቨስት እያደረገ ያለ ሀገር ነው ዩናይትድ አረብ ኤሚሬት። የዛን የነሱን ቴክኖሎጂ አብረን የምንማርበት ልምድ የምንቀስምበት እነዚህ እድሎች እየተመቻቹ ነው። በዛም በዛሬው ዕለት በዩናይትድ አረብ ኤሚሬት አምባሳደር ባለሙሉ ስልጣን አምባሳደር ሆነው የተሾሙት አስቀድሞ በፓኪስታን የኢትዮጵያ አምባሳደር የነበሩት ዶክተር ጀማል በክር የሹመት ደብዳቤያቸውን እንዲሁ ኦማር ኦበይድ አሊሻን አልሻምሲ ለአንደር ሴክሬታሪ ኦፍ ዘ ሚኒስትሪ ኦፍ ፎሬን አፌርስ ኦፍ ዘ ዩናይትድ አረብ ኤሚሬት እሱን አቅርበዋል። ዶክተር ጀማል በክርም አምባሳደር ባለሙሉ ስልጣን አምባሳደር ዶክተር ጀማል በክር በቆይታቸው የኢትዮጵያና የዩናይትድ አረብ ኤሚሬት አሁን ያለውን ጠንካራ ግንኙነት የበለጠ ለማጠናከር ሁለቱ ሀገራት በኢንቨስትመንት በፖለቲካ፣ በኢኮኖሚ ግንኙነታቸውን የሚያጠናክሩበት ማህበራዊ የትምህርትን ጨምሮ እንደሚሰሩ የገለጹበት ሁኔታ አለ።

አጠናክረው እየቀጠሉ ያሉበትን ሁለቱም ከሚትድ ሸርድ አስፓይሬሽንን የሚችዋል ስክስ ሁለቱም የጋራ ፍላጎታቸውን የጋራ ስኬታቸውን ለማረጋገጥ እሰራለሁኝ። በዚህም ምንድን ነው በዚህም ውጤት ለማምጣት ያልተቆጠበ ጥረት አድርጋለሁ ብለዋል። በተመሳሳይ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር እንዲሁም ልዩ መልእክተኛ የሆኑት አስቀድሜ የነገርኳችሁ ዶክተር ለገሰ ቱሉ በቆይታ በሚኖረኝ የስራ ዘመን በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ግንኙነት ለማሳደግ፣ ቀጠናዊ የትስስር ጉዳዮች ላይ የተጀምሩ ስራዎችን አጠናክሮ ለማስቀጠል፣ ሰላምና መረጋጋት ለማስፈን እንዲሁም የሁለቱን አገራት ትብብር አሁን ካለበት ደረጃ ከፍ ወዳለ ደረጃ ለማድረስ የጋራ እሴቶችን ለማስጠበቅና ለመስራት ቁርጠኛ መሆናቸውን ገልጿል። ማለት ነው ኢትዮጵያ ከሁሉም ሀገራት ጋር ዜጋ ተኮር የቅድሚያ ቅድሚያ ዜጋ ነው። የኢትዮጵያ ዜጎችን የኢትዮጵያ ብሔራዊ ጥቅምን ማስጠበቅ መሰረት ያደረገ የራስን ማካፈል ከሌሎች ጋር ደግሞ በፍትህና በኩልነት የመጠቀም እነዚህን የውጭ ጉዳይ ፖሊሲዎችን ለማስፈጸም፣ ከምንም በላይ ደግሞ የጋራ ኢኮኖሚያዊ ውህደት፣ ፖለቲካዊ አንድነት ኢኮኖሚክ ኢንተግሬሽኑ በሂደት ፖለቲካል ኢንቴግሬሽን ያመጣል በሚል የተቀመጣል። እሱን ለማረጋገጥ ከፍተኛ የሆነ ኃላፊነት ተጥሎባቸዋል። ጅቡቲ መውጫ መግቢያችን ነው፣ ስትንፋሳችን ነው። በተመሳሳይ ዩናይትድ አረብ ኤሚሬት በዩናይትድ አረብ ኤሚሬት የሚኖረን ስኬት የሚኖረን ጠንካራ ግንኙነት በሌሎች በተመሳሳይ በመካከለኛው ምስራቅ ውጤት የምናመጣበት ይሆናል ማለት ነው። ምናልባት ዩናይትድ አረብ ኤሚሬት ሶማሌላንድ ላይ ጠንካራ ግንኙነት አለው። የመን ሰኮትራ፣ የመን ሀኒሽ ደሴቶች። የሀኒሽ ደሴቶች በነገራችን ላይ ከኤርትራ 60 ኪሎ ሜትር የሚርቁ ናቸው። በሀኒሽ ደሴቶችም አንዳንድ እንቅስቃሴዎች አሉ። በዛ የሁለታችንን ግንኙነት እየጠነከረ ቢሄድ በቀይ ባህር ቀጠናም ግንኙነታችን፣ ጥቅማችን የሚጠበቅበት ሁኔታ ይኖራል ማለት ነው። ሌላው እንግዲህ ከሰሞኑ በጣም ዓለም አቀፍ ተቋማት የመገናኛ ብዙሃን መረጃውን ሲያቀርቡ የነበረበት ነገር፣ ግን በትናንትናው ዕለት ደግሞ የሶማሊያ የኢሚግሬሽን አገልግሎት ያሳወቀበት ሁኔታ አለ። ምንድን ነው አዲስ? እንግዲህ ምንድን ነበር ዓላማው የሚባለው ወደ ሶማሌላንድ በቀጥታ ቪዛ ኦን አራይቫል ሶማሌላንድ የሚሄድ ሰው በሀገራት ባሉ ወኪሎች ወይንም በሌላ ሀገራት ላይ ባሉ ቪዛ ያገኝ ነበረ። ወደ 60 ዶላር ክፍሎ ቪዛ ያገኛል። ዘንበርበራም ሀርጌሳም፣ ሌሎች ቦታም ይሄዳል። ይሄ ኖ ኤርስፔሱ የኔ ስለሆነ ሶማሌላንድ በዓለም አቀፍ ሀገራት ላይ ሉዓላዊ ኤርስፔስ ስለሌለው በሚል ወደ ሶማሊያ ኤርስፔስ የሚበር ማንኛውም አውሮፕላን አስቀድሞ እንግዲህ ይሄ ዓለም አቀፍ ሕግ ነው፣ ተሳፋሪዎችን መረጃ ይሰጣል። ለምሳሌ የኢትዮጵያ አየር መንገድ ከአውስትራሊያ ወደ ኢትዮጵያ ይዣቸው የምመጣ ነው ወይንም ከሶማሊያ ወደ ኢትዮጵያ ማመጣቸው ናቸው የሚለውን መጀመሪያ ይልካል መረጃ። ወደ ኢትዮጵያ የሚመጣው ሰው በዚህ መሰረት መረጃ ስጡኝ፣ ቪዛኔ የይለፍ ወይንም ይሄ ቪዛ ያልተሰጣቸውን ሰዎች እንዳይገቡ በሚል የሶማሌላንድን የሀገርነት ሀገር ለመሆን የምታደርገውን ጥረት ለመገደብ በሚል የወጣ ነው። ስልሳ ዶላር አካባቢ የሚከፈልበት ማለት ነው። ይሄ ምን አወጡ፣ ኤሌክትሮኒክ ትራቭል ኦቶራይዜሽን ሲስተም ወይንም ኤሌክትሮኒክ ቪዛ የሚባለውን ዘን ይሄ ሲደረግ ኖ የሶማሊላንድ መንግስት ደግሞ ይሄንን አንቀበልም፣ ማንኛውም ተጓዥ ዶክመንቱን ይዞ ወደ ሀርጌሳ ወደ በርበራ መምጣት ይችላል። እንደወረደ ከአውሮፕላን እንደወረደ ወደ ኢሚግሬሽን በተዘጋጀው ኢሚግሬሽን ስልሳ ዶላር እየከፈለ ቪዛ እንሰጠዋለን። ቪዛ ኦን አራይቫል ጀምረናል። በተመሳሳይ እንግዲህ ፑንትላንድም ቪዞ የሚባል ጀምር ያለሁኝ የፌዴራል መንግስት በሚሰጠው ቪዛ ወደ እኔ መምጣት አትችሉም። እንደመጡ ዜጎች ሞሮለት ቪዛ ኦን አራይቫል ነው ቪዞ የፑንትላንድም፣ እንደመጣችሁ ስልሳ ዶላር ትከፍላላችሁ፣ እሱ እንሰጣለሁ የሚል መጣ። ከዛ ይህንም ፈቃድ ቪዛ የሌላቸው ተጓዦችን እንዳያሳፍሩ በሚል የኢትዮጵያ አየር መንገድም ፍላይ ዱባይን የዱባይንም አየር መንገዶችን ለመከልከል ሞከረ። ወዲያውኑ የሶማሊላንድ መንግስት ደግሞ ከታይዋን ድጋፍ እንግዲህ ከታይዋን ነው ድጋፉን አገኘው የሚባለው ወደ ሶማሌላንድ አየር ክልል የሚገቡ አውሮፕላኖችን ኮሚኒኬት ማድረግ ጀመረ። እዚህ አየር ክልል ውስጥ ገብታቸዋል፣ ፍቃድ አላገኛችሁም፣ መጀመሪያ ፍቃድ ማግኘት አለባችሁ ብሏላል። በእኔ ኤርስፔስ የሚበር ማንኛውም አውሮፕላን እየገባሁኝ ነው ብሎ ኮሚኒኬት ማድረግ አለበት። ይሄ ካፓቢሊቲ አልነበረውም ነው ሲባል የነበረው ነገር ግን ከታይዋን ባገኙት ድጋፍ ነው የሚል ነገር አለ። ይህንን ኮሚኒኬት ማድረግ ሲጀምር የሶማሊያ ፌዴራል መንግስት አንድ እንትና ወጣ። በሶማሊላንድ ኤርስፔስ ውስጥ ኮሚኒኬት የሚያደርግ ከፓይለቶች ጋር ኮሚኒኬት የሚያደረግ እንዳለ አረጋግጠናል፣ ነገር ግን ከሶማሌላንድ ጋር ኮሚኒኬት እንዳታደረጉ የሚል ወጣ። በዚህ መሃል ነው እንግዲህ የሶማሊያ ፌደራል መንግስት ኤሌክትሮኒክ ትራቨል ኦቶራይዜሽን ሲስተሙ ወይም ኢቲኤስ ወይም ኢቪዛ የሚባለው ሀክ ተደረገ የተባለው። በዚህም ሀክ ተደርጎ ከ35 ሺህ በላይ የሶማሊያ፣ የእንግሊዝ፣ የአሜሪካ፣ የአውስትራሊያ የተለያየ አገር ዜጎች በተለይም የኢንቴሊጀንስ እና የሴኪሪቲ ሰዎችን ወደ 1500 አካባቢ የሚሆኑትን የነሱ ተሰጥተ ሁ ማን ነው ሃክ ያደረገው? ሃክ ነው የተደረገው አንኦትራይዝድ ኢንትሪኖ ሲስተም ውስጥ ወይንስ የሆኑ ግለሰቦች ጀስት ሲምፕል በላፕቶፕ ውስጥ አድርገው ላፕቶፑ ተሰርቀው ወይ መረጃውን አሳልፈው ሰጡ? እሱን የሶማሊያ ፌዴራል መንግስት የሴኪሪቲ ባለሙያዎችን ዓለም አቀፍ የፍሮንሲክ ባለሙያዎችን ኢንተርናሽናል ፍሮንሲክ ስፔሻሊስት እንዲሁም ከፍተኛ መንግስት ባለስልጣናትን አካተን ሰፊ ምርመራ ሰፊ ጥናት እያደረግነው ነው እያደረግን ነው። ከምንም በላይ ቅድሚያ የምንሰጠው የዜጎችን ደህንነትና መረጃ እንግዲህ በዚያ መረጃ እድሜያቸው፣ ስራቸው፣ የደም አይነት፣ አሻራ ኤቭሪቲንግ ነው የተበተነው ማለት ነው። በዚህ አሜሪካ ማስጠንቀጫ አውጥቷል፣ እንግሊዝ ማስጠንቀጫ አውጥቷል። ይህን ምርመራ እያደረግ ነው የሚለው አለ እንግዲህ የሶማሊያ ጉዳይ ከመሆኑ ባለፈ ይህ ጉዳይ ተመርምሮ መታወቅ እንዳለበት ነው እንደ ኢትዮጵያ ደግሞ በኢሚግሬሽንና ዜግነት አገልግሎት መምሪያ ከሚመለከታቸው አካላት ጋር በመሆን ጥብቅ ቁጥጥር፣ ጥብቅ ፍተሻ ማድረግ አስፈላጊ ነው ያው ከጎረቤቶቻችን ስታት መማሩ ጠቃሚ ስለሆነ በሚል ነው። ምናልባት በዚህ ረገድ የፑንትላንድ መንግስት አንድ እንትን አውጥቷል፣ ትራቭል ዋር። ማንኛውም ወደ ፑንትላንድ ይሁን ወደ ሶማሊያ መምጣት የሚፈልግ የሶማሊያን ቪዛ፣ የፌዴራል መንግስቱን ቪዛ ሲስተም እንዳትጠቀሙ ሙሉ መረጃችሁ ተላልፎ ለሌላ ይሰጣል በሚል ያወጣዋለ። ፑንትላንድ ፍላግስ ወይ ጀስት ፖስት ልንለው እንችላለን። ፑንትላንድ ፍላግስ ሜጀር ሰክሬት ፍላውስ ኢንሶማሊያስ ኢቪዛ ሲስተም ዛሬ ጋርዌ ኦንላይን ያወጣው ነው። የፑንትላንድ የማስታወቂያ ሚኒስትር ማሐሙድ ካይዲድ ድሪር ናቸው። ሲስተሙ ችግር ያለበት ነው። የፌዴራል መንግስቱ ለዜጎች መረጃ የመረጃ ደህንነት ዋስትና ልዩ ቅድሚያ ትኩረት ከመስጠት ይልቅ ገንዘብ መሰብሰብ ላይ ነው ትኩረት ያደረገው። ዘ ሲስተም ፍላውስ ኩድ አለው ሰንሲቲቭ ትራቭል ወሳኝ የሆኑ መረጃዎች በሌሎች አካላት እጅ ተላልፈው እንዲሰጡ እንዲገቡ ሊያደርግ ይችላል። እንዲሁም የፌዴራል መንግስቱ ገንዘብ መሰብሰብን ነው ቅድሚያ ያሰጠው የዜጎችን መረጃ ደህንነት ከመጠበቅ ይልቅ የምንድን ነው ፌደራል ገቨርንመንት ፕራዮሪታይዝ ሪቨኒው ኮሌክሽን ኦቨር ሴፍ ጋርዲንግ ፐርሶናል ዳታ በሚል ያስቀመጡት አለ። ከዚህ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በአርቲፊሻል ኢንቴሊጀንስ በሲስተም በኢትዮጵያ መረብ ደህንነት አገልግሎት እነኚህ በሙሉ ተቀናጅቶ መስራቱ የሚጠቅመን ችግር ከሆነ በኋላ በተለይ በጣም ብዙ ተጓዥ ባለበት እነዚህ የውስጥም ደህንነት የውጭም ደህንነት ማረጋገጥን ያው መከታተልም ያስፈልጋል ብዬ አምናለሁ። ሪሊ የሶማሊያ የቪዛ ሲስተም እንደዚህ ኮላፕስ ያደረገ ምንድን ነው የሚለውንም መመርመር አስፈላጊ ነው የሚል እምነት አለኝ። ለጋት ዕለታዊ ዛሬ ያለን አጫጭር መረጃዎች እነኝ ናቸው። የጋት ሎንም ይህንም ስለምትከታተሉ ስለተከታተላችሁ እጅግ እጅግ አድርጌ አመሰግናለሁ። ኢትዮጵያ በክብር ለዘላለም ትኖር። በተመሳሳይ ነገ በጋት ሎ በጋት ዕለታዊ እንገናኛለን። ታንክዩ